በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። ውድ እና የተከበራችሁ የአስራ ስድስት ሚዲያ ተከታታዮች እንዴት አላችሁ? እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩኝ ወደ መረጃዎች ይገባሉ ማለት ነው። እጅግ የሚገርም ነገር ነው። ዛሬ ይዤላችሁ የመጣሁት የእናታችን የቅድስት ድንግል ማርያም ክብረ በዓሏ በምን መልኩ አክሱም ላይ ተከበረ፣ በምን መልኩ ውጭ ሀገርም እስከ ለንደን ድረስ ተከብሯል ማለት ነው። ቀደም ብለን የለንደንን ቪዲዮ ምና ይሆናል። በሁለተኛ መረጃችን የሚሆነው በኢትዮጵያ ልዩ ልዩ አካባቢዎች በምን መልኩ የእመቤታችን የቅድስት ድንግል ማርያም በዓሉ አከባበሯ ምን እንደሚመስል የሚያሳያችሁ ይሆናል። እንዲሁም ደግሞ ሰሞኑን አነጋጋሪ ከሆነ ቪዲዮዎች ማን ነው ይላቸው መጠት በትላንትናው ዕለት ለክሬት ለቲክቶክ ክሬት አዋርድ ወንድማችን አዶና ጭሆ ነው ነበር። እሱም ደግሞ ያልተጠበቀውን አድርጓል ማለት ነው። ማርያም ማርያም እያለ ሰሞኑን ሶሻል ሚዲያውን በማርያም ስም አጥለቅልቋል ማለት ነው። ወንድማችን እንዲሁም ደግሞ ብሩክ ኒውስም እግዚአብሔርን ከፍ አድርጎ እመቤታችንን ከፍ አድርጎ ቅዱሳኑን ከፍ አድርጎ ሽልማቱን ተቀብለዋል ማለት ነው። ሁለቱም ወንድሞቻችን ቪዲዮ የሚያሳያችሁ ይሆናል ማለት ነው። እናንተም ደግሞ ይህ መልክ ለሞላ አለም ድረስ ሼርና ላይክ እያደረጋችሁ ትጀምራላችሁ ማለት ነው። ትላንት ደግሞ ተሄዶ ለአሩሴ ኦርቶዶክሳዊያን የሰጠው ቻሌንጅ ነበር። ያን ቻሌንጅስ ስ እንደማንፈጽም ምልትም ቪዲዮዎችን ስላያስኩኝ አብረን እናሆናል በቪዲዮ እንደምትማሩና አዳዲስ መርጆችን እንደምታገኙ ስለማልቀረጠ ላይክ በማድረግ ጀምሮ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች ነው። ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናናላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አሰታችሁ ኮሜንት አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮችን እንሄዳል። ዛሬ በለንደን ከተማ ታላቅ ደስታ ሆነዋል። እንደምታውቁት ማምላክ ወላዲተ አምላክ ለ50 አመት ከኖረችበት ቤት በክብር ወደ መንበረ ክብሯ ልትገባ የለንደንን መንገድ አዘግተን እየዘመረን እልል እያልን ወዳረፈችበት ቤት እየሄድ እንገኛለን። በመላው ዓለም ያላችሁ እንኳን ደስ ያላችሁ። ሁላችሁም አብራችሁን እየዘመራችሁ ማምላክ ወላዲተ አምላክ ወደ መንበረ ክብርሽ በሰላም ግቢ እያላችሁ ኮሜንት እንድታደርጉም ሁሉ ጠይቃለሁኝ። እንኳን ደስ ያላችሁ ወይ ድቄ ሳለሁ መድኃኒት ክርስቶስ ከወርቀት ያነሳኝ፣ ስጦታው ብዙ ነው። ለእኔ የሰጠህን ተመስገን ብቻ ነው አምላክ ናንተ። ያለ ዳዊት በመዝሙሩ ያነሳሻል። የያዕቆብ ድንኳን የእግዚአብሔር አገሩ የሚኑሽ እመቤቴ ማርያም አንቺ ነሽ። የብርብሯ ማርያም አንቺ ነሽ።

ዋ ይኸው እዚህ ደረጃ ያደረሰችን ያክሱም ጽዮን ማርያም መተናል ልጎበኝሽ ምንም ሳንተኛ ቀጥታ ከአዋርድ በኋላ

ሽልማት ከመሰይድ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም ጊዜ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነው ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራኒዮ ንጉሥ የድንግል ማርያም ልጅ ክብሩ ልጅ ነው ማለት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነብዛ ብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት የዚህ ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ አላችሁ፣ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው በወዳችሁ። በመጨረሻም ባለፉት ሁለት ዓመታት እጮኜ፣ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ፣ የአሁኗ ባለቤቴ፣ ይህ ሽልማት ለሷም ነው። አመሰግናለሁ። በሃይማኖቴ ከመጣ ዛሬም ነገም ነግርአለሁ። ፋለን የዛሬ ቪዲዮ ይህን መስል ነበር። እና በቪዲዮ እንደተጠቀማችሁ አዳዲስ መረጃዎች እንዳገኛችሁ ስለማልጠረጠር ላይክ በማድረግ ያደሱልኝ። እንደዚህ ጠቃሚ ጠቃሚ ቪዲዮች ነው ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ እሴታችሁን ኮሜንት ላስቀምጡልኝ። እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩኝ በዓሉ ደግሞ እናንተ ባከበራችሁ ደብር ምን እንደሚመስል ኮሜንት ላይ እያስቀምጣችሁልኝ የዓመት ሰው ይበለን እያልኳቸው ሀገራችን ኢትዮጵያን ሰላም ያድርግልን። በሌላ ቪዲዮ እስከምንገናኝ ቆዩ።